ራችሁንም ሳይቀር ነው ያጣችሁት። በመንፈቅና ተወራችኋል። ተልኳችንን ጨርሰናል። ለምንድን ነው ኦፓ ለፕሮቴስታንቶችና ለሙስሊሞች የምታሽቃብጠው ካላችሁ ስለማልወዳችሁ። ኦርቶዶክስ ክርስቲያን ሰባ አምስት ፐርሰንት የምትሆኑት ቲክቶክ ላይ ያላችሁት እንደዚህ መንፈሳችሁ እንዲሞት ነበረ። ተሳክቶልኛል። ሞታችኋል። አለቃችሁም ቢሆን የህዝብ ቅምጦ የደም መፍሰስ አጋጥሞታል በሶስት ቀን አንዴ እያለቀሰ ነው የምታዩት። አም ሰርተናል፣ ጨርሰናል። ላልጓችንን እና ያልገባችሁ ሰዎች የሚመስላችሁን ብዙ የምታወሩ ሰዎች አላችሁ። ሁሉም ሰው የራሱ መንገድ ነው የሚጓዘው፣ የራሱን መንገድ ነው የሚጓዘው። ሁሉም ሰው ግን ነቃ ደንገጥ በሉ። እንደዚህ ደክማችሁ ወጥራችሁ የምትሰሩት ውሃብያ የሚባልን ቡድን ለማጥቃት ነው፣ እስልምና ለማጥቃት ነው። እስልምና ከሆነ ውሃብያ አህባሽ ሱኒ መባሉ ለምን አስፈለገ? ለምንድን ነው አስተምሮ በስልምና ላይ ያልሆነው አቋማችሁ? ስለምንድን ነው ስልምና ላይ ያልሆነው ብላችሁ የህዝብ ቅምጦችን ጠይቁ። መጠየቅ አይከፋም? ካልሆነ ግን እነሱ መደገፊያቸውን እየሰሩ እናንተ እንድትወድቁ እያደረጓችሁ ነው ማለት ነው። ለምን የእናንተ ሳይኮሎጂ እና የእነሱ ንባብ አንድ አይደለም ነው? ምንድነው? ምንድነው ወሃብይ፣ ወሃብይ፣ ወሃብይ፣ ወሃብይ የሚያስብሏችሁ ለምንድን ነው? ስለዚህ ቡድን ነው የምትቃወሙት ወይስ ሃይማኖት ነው የምትቃወሙት ነባር ሙስሊሞቹ እነማን ናቸው? ምንድነው የሚያምኑት? የነባር ሙስሊሞቹ አስተምህሮና እምነት ለእናንተ ትክክል ነው ወይ አይደለም? ነባር ሙስሊሞቹም ይህንን አያምኑ። እስልምናን ለሁለት እንከፍላለን ብለህ ከተሳደቡ በኋላ እስልምና ይጥፋ እስልምና ትናንትና ካልዋሸ ዛሬ የለም ካልከ በኋላ እኛኮ ከነባሮቹ ጋር ሰላም ነን ብትል የሚያምንህ ሙስሊም የለም። እኔ እየተናገርኩ ያለሁት ለኦርቶዶክስ ክርስቲያኖች ሳይኮሎጂ ነው። ይሄ በሴት ተደግፎ የቆመ ሰው በሴት መደገፉ ብቻ አይደለም። ሴቶቹ ከለቀቁት ሙስሊም እጅ ላይ መውደቅ አይፈልግም። ገባችሁ? ስለዚህ የተወሰነው ሰው እንዲራራለት ይፈልጋል፣ እንዲያዝነለት ይፈልጋል። እናንተ የት ነው የምትኖሩት? ምን አይነት መሀይም እንደሆናችሁ ከምታውቁት ሙስሊም ቤት እየሰራችሁ ሳውዲ አረቢያ፣ ኳታር፣ ሊባኖስ፣ ዱባይ ሙስሊም ቤት እየሰራችሁ ሙስሊም ቤት እየበላችሁ እኮ ቢችሉ እኮ ያርዱን ነበር እየላችሁ የምታወሩ ናቸው ቤታቸው ነው። ማን ይከለክላቸው? ማር ነው ቤታቸው። ማን ይከለክላቸው? ነገርም መሃይምነታችሁ በጣም የሰረጸ ነው። እናንተ የተፈጠራችሁት የሙስሊም ባሪያ ለመሆኑ ዘመናችሁ እናንተም ቤተሰቦቻችሁ መጭቱ ልዳችሁ የሚያገለግለው ከእምነቱ ሆዱ ስለሚበልጥበት ነው። አይ ድገብ ድገብ ይተመቸኝ ተመቸኝ የተፈጠራችሁት ለምን እንደሚያልሹ ለምን ስለማገልገለው እንደሆነ

በበሉበት ሳህል ላይ መጥፋት ልማዳቸው ስለሆነ መታ ይጠፋሉ። እዚህ በአማርኛ እንጂ ህሊናችሁ ያውቀዋል። ኦርቶዶክስነት ችጋር ነው። ችጋራችሁ ነው ያራገፋችሁት። በጉልበቴ ነው እንዳትሉ። በጉልበታችሁ ከሆነ ኢትዮጵያ ሄዱና ስሩ። በጉልበት ከሆነ ገንዘብ የሚገኘው ኢትዮጵያ ስሩ። በጉልበታችሁ ከሆነ ጉልበት ገንዘብ አያስገኝም። ገንዘብ የሚያስገኘው የሀገር ኢኮኖሚ ነው። ስለዚህ እንደዚህ ስትባሉ በጉልበቴ ነው የሰራሁት የምጠጣው። እንደዛ ከሆነ ኢትዮጵያ ሄዱና ስሩ በጉልበታችሁ እዛው አፈርሽን እየዛቅሽ በትሽን እየጠበጠብሽ ቀን ስራሽን እየሰራሽ ኑሪ። በጉልበት ከሆነ አንችም ታውቂያለሽ፣ ፕሮፌሰርና ዶክተር የሚከፍለውን ክፍያ የሚከፍሉሽ አቅም ስላላቸው ነው፣ ጉልበት ስላለሽ አይደለም። ጉልበት ስላለ አይደለም። ውሻ እየበላችሁ ቀሚሳችሁን ቋጥራችሁ ውሃ ለዋ ተንቦ ጫርቃችሁን ሀገራችሁን እና ደብራችሁን ትታችሁ የወጣችሁት። ስለዚህ ልክ ለመግደል የማይመች ሁኔታ ላይ ሆናችሁ ያልተገደላችሁ አታስመስሉት። ለነገሩ እናንተ ልክ እንዳንበጣ ናችሁ። ትበላላችሁ፣ ታራላችሁ። ከወጥ ቤት ሽንት ቤት ነው፣ ሌላ ምንም ታሪክ የላችሁም። ህሊናም እራሱ የላችሁ ህሊና ቢሶች ናችሁ። እኔ በጣም ነው የሚገርመኝ፣ አስተሳሰባቸው በጣም ነው የሚደንቀኝ። ሕፃን ይገላሉ እኮ ግን የድፍረታቸው ድፍረት ላስታውስሽ እና ሕፃን ይገላሉ። አረብ ሀገር ሂደው ሕፃን ያነቁ እንትን ሰምቼ ነበር የሆነ ሰዓት ላይ ምግብ እየሰሩ ሽንታቸው በሽንት የሰሩ የክፋት የንትን ጥግ የብልግናቸው ጥንግ እንደዚህ አድርገው የሚሰሩበትን ቤት በጣም አበሻን ያዋረዱ ሴቶች እኮ አሉ። ኢትዮጵያውኖች በነገርሽ ላይ አረ በጣም ቆሻሻ ናቸው። እኔ በእውነት በጣም በዘመኔ በጣም ነው የሚደነገው፣ አባቢ በቃ በጣም ነው የሚደንቀኝ። እንደነገርኩ ነው የቁም ሬሳ ናቸው። በጣም በጣም በጣም በጣም የሞቱ ችጋራቸውን አንድ ቀሚስ ባዶ ቂጣቸውን ፓንት እንኳን ሳያረጉ ከሀገር ወጥተው በቀን ሁለት ሶስት የልብስ ቀይሩ ሙቃት ነው ተቀራናላችሁ ታጠቡ እየተባሉ ታጥበው ነጠላቸውን ይዘው እያስቀደሱ እዛ ጸሎት ቤታቸው ስዕላቸውን እያስቀመጡ እያመለኩ ልክ በጉልበታቸው ይኖሩ ይመስል እዚህ መጡና ኦርቶዶክስ መሆናችንን ቢያውቁ ያርዱናል። እናንተን የሚያርዳችሁ የራሳችሁ የጭንቅላታችሁ ኃጢአታችሁ ነው የሚያርዳችሁ። ኃጢአታችሁ ገና ደማችሁን የምድር ላይ ነው የሚያፈሰው ምድር ላይ

ልብስ የሚገዙት በአረብ ገንዘብ፣ ቤት የሚቀይሩት በአረብ ገንዘብ፣ ኑሮ የሚኖሩት በአረብ ገንዘብ። መልሰው የሚሳደቡት ደግሞ አረቦችን ነው። መልሰው የሚሳደቡት ሙስሊሞችን ነው። በጣም ነው የሚደንቀኝ። ግን እግዚአብሔር ደግሞ አልባረከላቸውም። እግዚአብሔር በነገር ላይ እንኳን የአረብ ቤት አቀጠኝ የቀይልን ምስዋት አልተቀበለም። በቃ እንዲህ ነው የምትሆኑት። ዘመናችሁ በሙሉ እንደባከነ ገንዘባችሁ እንደባከነ በረከታችሁ እንደባከነ ጤናችሁ እንደባከነ ለምን? ክፉ ስለሆናችሁ እንቁላላችሁ የእባብ ስለሆነ በቃ በእናንተም ታቆታላችሁ። አሁን የምናገረውን ነገር እለያችሁ ላይ ፕራክቲስ አርጋችሁ ታቁታላችሁ፣ ውጤቱን ታቆታላችሁ። ስለዚህ እናንተ የሚገላችሁ ኃጢያት ነው። ሙስሊምም አደለም የሚገላችሁ፣ ጴንጤም አደለም የሚገላችሁ፣ መንግስትም አደለም የሚገላችሁ፣ እናንተን የሚገላችሁ ኃጢያት ነው። ኦርቶዶክስ ክርስቲያኖችን የሚገላቸው ሰባ ኃጢያት ነው። ከውስጥ ነው የሚሞቱ ታውቃሉ። ከዛ ልክ እንደ አሳ ጭንቅላታቸው መግባት ይጀምራል። ውስጥ ሄደው በቃ ሞቶ ነው የምታገኛቸው። እኔ ስላየው በጣም ስለሚገርሙኝም ነው። ሁሉንም እያልኩ አይደለም፣ እንደዚ አይነት ሰዎች አሉ። እናንተ የምትሞቱት በኃጢአታችሁ። እናንተን የሚገላችሁ ውስጣችሁ ያለው ክፋት ነው። አእምሯችሁ በጣም ገና የሚቀረው ጤነኛ ያልሆናችሁ አስተሳሰባችሁ ያልተስተካከለ ነው እንጂ ጤነኛ ሰው እንዴት ነው ፍትሐት የሚያደርግለትን ንስሐ የሚሰጠው ቤተክርስቲያን ቅባሚሮን የሚቀባለትን ራሱን ለኃጢአት የሚያዘጋጅለትን ሲኖዶስ የሚሳደበው ካህን የሚሳደበው የብልግናቸው ጥግ፣ በነገር ላይ ባቢ የብልግናቸው ጥግ እኮ ቤተክርስቲያናቸው ነው የሚሳደቡ ናቸው፣ ሲኖዶስ የሚሳደቡ አጳሳት የሚሳደቡ ናቸው፣ አባቶች የሚሳደቡ ናቸው። እኔ እኔ በእውነት ነው የምለው፣ እኔ ስለነሱ ቃላት የለኝም። እነዚህ ሰዎች ታዲያ የትም ቢሄዱ ማንም ሰው አይገላቸውም፣ የሚገላቸው ኃጢአታቸው ነው። እና ኃጢአታችሁን ቀንሱ፣ በህይወት እንድትኖሩ። እንደራች ሊገሉን ነው፣ ልንሞት ነው፣ ድረሱልን ምናምን፣ ሳክስ ነው ይሄ ሳክስ ይባላል። የትም አደርሱ ማንም ስለማይነካቸው ማለት ነው። ባቢሻዬ በቃተኛው ታኛው እኔ የገቡ ሰዎች ሊያወሩ ነው የገቡት ለገስ ላይ ያሉ ሰዎች እንትን ይበሉና በቃ ልውጣ ልተኛ፣ ደክሞኛል።

ጤላ፣ እንዴት ነህ? አማን ነው እንዴት ነህ? አለን አለን፣ ሰላም ነው። ተንፈስ። አሁን እኮ እጠፋለሁ ስትል እኮ በቃ። እነሱ ለቤተ ክርስቲያን ነው ጃንጥላ ላይ ያስገቡ እንዲያስገቡ ፈልገህ ነው? አይ አስጠላኝ፣ እውነት፣ እየቀለድኩ እኮ አይደለም። በጣም ነው እንትን የሚለው ይለው እኮ ነገር፣ አንተ እነሱ መሆን የለብህም። እና በዚህ አጋጣሚ ደግሞ አንዷ

ፎሎ አድርጋችሁ የምትከታተሉት ምንድን ናችሁ? ግን እናንተ ምንድን ናችሁ? እች ልጅ እኮ ቂጧ ስር ፓንታ ተወሽቆ መቀይራ የማታውቅ ደደምናት። ስትበላ ራሱ ላጭ ላጭ እያንጠበጠበች ሁለተኛ ያችኛ ስ አንደኛ ተመሳሳይ ያች ከሚዲያ የጠፋችኋል። እናንተ እዛ ቤት ገብታችሁ ታብታ የምታረጉት ምንድን ናችሁ? ግን ሰው ናችሁ ምንድን ነው የተከበረ ሰው እሱን የእሱ ስም ለመጥራት አፏ መታጠብ አለባት መቦረሻ ነበረባት ቀን ሙሉ ባቢ በጣም ያናድሪ ነገር በጣም ያናድሪ እዛ ቤት ገብተው ታጣጣ ያደረጋ ማን ነው ፎል ያደረጋት ማን ነው እነሱ ምንድነው አራ አንዳንዴ የምትውሉበት የምትነከሩበት እንደ ሰከረች ዝንብ እዚያ አይነት ጥልቅ ጥልቅ አትበሉ። ዝምብም ዝንብ የተባለችው ሰክራ ነው። ስትሰክር የምትገባበት ጉድጓድ አታውቅም። እራሳችሁን የት እንደም የራሳችሁን የት እንደምታደርጉ እዛ ጋር ኡስታዞቻችሁ የሚያስተምር ቦታ ትታችሁ ተሳዳቢ ጋር ቁልል መንጠልጠል ጎበዝ በይ እዛ ትምህርት ከፍቶ እያስተማረች ዛህራ፣ እዛ ከፍታ እያስተማረች እነሱ ጋር ሄዳችሁ እግር ስር መማር ስትገባ ስድብ፣ እዛ ውስጥ አዛዦቻችሁ እየተሳደበ እና ትምህርት ምንድን ነው አችሁ ግን ሙስሊም አትባል ክርስቲያን አትባል ካቶሊክ አትባል ምንድናት? አንዳንዴ የራሳችሁ ፈትሹ። አይምራቱን አሰሩት እና ባቢ በዚሁ አጋጣሚ

ተው ተው ተው። በጣም ያስጠላ በክት እዛ ቤት ገብተው ቁጭ ይላሉ። ውስታታችሁ እዛ እየተሰደበ ውስታታችሁ እንትን እያለት ብታ ኮሜንት ምንድን ነው ጥላችሁ አ ሪፖርት አታደርጉም? ተው፣ ግድ የለም ሪፖርትማ እንትን ነው ትክክል አይደለም። ሰው የፈለገውን ይቀደድ መብቱ ነው። ሰማለው ካለ ሰው ደግሞ ይስማም ማለት ሰማለው ካለ ሰው እኮ አንዳንዴ ምንድን ነው ሰው ራሱ ማወቅ አለበት እንጂ አውቀው ከሆነ እሱን እንደዛ የሚያደርጉት እየገባቸው ከሆነ ምናልባት በሀሳብም በሐሳብም ልትግባባ ልትገናኝ እኮ ትችላለህ። ሰው ጋር ለሰው ጋራ ገብቶ አላባባሌ። ስለዚህ አንዳንዴም እንትን ማለትም አስፈላጊ አይደለም ራሱና እንደነዚህ አይነት ሰዎች ቦታ አለመስጠት ነው። አንተ ያልከውን ሰውዬ እኔ ወንዱን ይሁን ሴት አላውቀውም፣ ግብዳን ከንፈር ያለው ቄጦ ፊቱ ላይ እየተቀመጠ የሆነ ደንቆሮ ሰው ነው። እና እንደዚህ አይነት ሰዎች ቷቸው ዝም ብለህ እንትን ስታደርጋቸው ነው ልካቸው። እና መልካም ቆይታ እኔ በጣም ደክሞኛል፣ እኔ ልተኛ ነው። ደህና ሁኑ፣ ባይ ባይ፣ መልካም ጊዜ ሚያውነ የምትል ሰውዬ እፎይ እና ወሂድ በቤቴ ንጽጽር ያደርጋሉ። ምናምን እያለ የሚቀዥ ሰው ነው በነገራችሁ ላይ። እና አንድ ቀን ገብተው ሙስሊሞችም ክርስቲያኖችም እንዴ መቼ ተነጋግረው በራሱ ጊዜ እንትናና ዱ ዘርፋማን ነበር ቴሌ ሐዋሳና ኤርሚያስ ቤቴ ንጽጽር ያደርጋሉ በቃ እንደዚህ እንደዚህ እያለ የሚያወራ ጎረምሳ ነው። እና ያለው የጤና ችግር አንፃር ነው እርግጠኛ ሆኖ እንዳገሩ ቤቴ እንትና እና እንትና ንጽጽር ያደርጋሉ እንትና እናንተና ቤት ንጽጽር ያደርጋሉ ምናምን እያለ ፖስት የሚያደርግ ሲሆን እርግጠኛው ነው ማለት ነው። ፖስት ያለበት የምሬን እኮ ነው። ወሄድና ፎይ ኤርሚያስ እና ማን ነው ንጽጽር ያደርጋሉ አሉ። መዝሙር ያሬድና አይ ድፍረት ግን ደስ አይልም። በህልቡ እኮ ነው የሚያወራው። ቪዲዮ ኤዲት አድርጎ ሰርተህ እንዲህ አይነት ነገር ፖስት አድርገ ሊያውም ጅንን እያልክ ካወራህ እኔ በሳይኮሎጂ ነው ሰዎችን እጅ ከማረገው ምላሹ ያልሰጠውት ከዛ አንጻር ነው። በነገራችሁ ላይ እኔ ምላሹ የምሰጠው ሌቭሎች ሳይሆን ሳይኮሎጂን አንብቤ ነው። ሌቭል የሚባል ነገር ብዙም የሚያሳስበኝ አይደለም። ና እንደዛ አይነትን ሰው መልሰ መናገሩ በራሱ ብዙም አስፈላጊ ስላልሆነ ነው። ባቢ በነገራችሁ ላይ ያተመኑት እሱ የዛን ቀን አንድ ቀን የሆነ ነገር ከመጣለን በኋላ ጸባዩ ተቀይሯል፣ እና እናንተን ለማማለል የሚያደርገው ጥረት ነው።

መልስ አተስቶት አስፈላጊ አይደለም። አዎ እንደዚህ አይነት ሰዎች ቦታ መሰጠት የለበትም። ኛልከም እንዴ እንዴ ልተኛ ነው በቃ ቤቶች